በመጀመሪያ ፕሌይ ስቶር ላይ ትገቡና ፕሌይ ስቶር ላይ ገብታችሁ ድራይቭ ጉግል ድራይቭ የሚል አፕሊኬሽን ታወርዳላችሁ። ጉግል ድራይቭ ጉግል ድራይቭ የሚለውን አፕሊኬሽን ካወረዳችሁ በኋላ ቀጥታ፣ እኔ ከዚህ በፊት ስጠቀምበት ስለነበረ ነው ኦፕን ነው የሚለው እኔ ጋር፣ ምክንያቱም ስላወረድኩት ነው። እናንተ ግን እንደ አዲስ ታወርዱትና እንደኔ ኦፕን ሚል ይመጣላቸዋል ኦፕን ሚለውን ትጫናላችሁ ማለት ነው ከዛ በኋላ ቀጥታ ያው የኔ ስለተከፈተ ነው ኦልሬዲ ስጠቀምበት ስለነበረ ነው እስካሁን ሴቭ ማረጋቸው ነገሮች እንዳለ አሉ እዚ ጋ ስለዚህ እናንተ ምንድን ነው የምታደርጉት ቀጥታ ወደ ኮንታክታችሁ ትሄዳላችሁ እና ፎቶ ወይም ደግሞ ቪዲዮ እንዴት አድርጋችሁ ነው ሴቭ የምታደርጉት ላሳያችሁ። ቀጥታ ፎቶስ ላይ ትገቡና የስልካችሁ ላይ ከዛ ሼር ካላችሁት በኋላ ጉግል ድራይቭ የሚል ይመጣላችኋል። እሱን ትጫናላችሁ። ከዛ ይሄው አፕሎድ ቱ ድራይቭ የሚል ይመጣል። አፕሎድ ቱ ድራይቭ ሚል ሲመጣ ቀጥታ አፕሎድ ነው የምትሉት ማለት ነው። ከዛ ፕሪፔር ያደርጋል አፕሎድ ያደርግላቸዋል ማለት ነው። ሌላም በተጨማሪ ከቪዲዮ ውጭ ሌላ ኮንታክት የምትፈልጉት እዚህ ሲሙ ላይ ሞላብኛል ብላችሁ የምትፈልጉት ኮንታክት ካለ ኮንታክትስ ላይ ገብታችሁ ኮንታክትስ ላይ ገብታችሁ ያንን ስልክ ቁጥር ለምሳሌ፣ እዚህ ጋር እንደምታዩት ብዙ ስልክ ቁጥሮች አሉ። ከነዛ ውስጥ ዝም ብዬ ላሳያችሁ እነዚህን ስድስት አሉ። ስድስቱን ቀጥታ እናንተ ስልሳም ሊሆን ይችላል መቶም ሊሆን ይችላል ቀጥታ ኮንታክቶቹን ከዚህ ላይ አውጥታችሁ ወደ ድራይቭ ትከቱትና እዚህ ላይ በምታጡበት ጊዜ ፎኑ ላይ ስታጡት ድራይቫችሁ ላይ በጉግል ኢሜይላችሁ ወይም በአካውንታችሁ ገብታችሁ ታገኙታላችሁ ማለት ነው። ያ ነው ዋና ጥቅሙ ያ ነው። ስለዚህ ቀጥታችን የሼር ምልክት ትነኩና እንደ ቅድሙ ድራይቭ የሚልፈልጋችሁ ፈልጋችሁ ድራይቭ የሚለውን ትነካላችሁ። ከዛ በኋላ አሁንም እንደ ቅድሙ ምንድን ነው የምትሉት አፕሎድ ትሉታላችሁ ማለት ነው። ስለዚህ አፕሎድ ያረጋል፣ አፕሎድ ያረግላችኋል። እዚህ ጋር እንደምታዩት ይኸው አፕሎድ ዋን አይተም ይላል። አሁንም አፕሎድ አድርጎ ሲጨርስ ቀጥታ ከዚህ ትወጣላችሁ ማለት ነው። ከዚህ ተወጡና ድራይቭ ድራይቭ አፕሊኬሽናችሁን ጉግል ድራይቭን ሰርች አድርጋችሁ ስልካችሁ ላይ ድራይቭ የሚል ይመጣል። ከዛ በኋላ ያው እንደምታዩት እንደምታዩት ቅድም ሶስት ፋይል ብቻ ነው የነበረኝ። አሁን ግን ያው ሰዓቱ ማየት ትችላላችሁ ስድስት ሰዓት ከዜሮ ስምንት ሁለት ፋይሎች ገብተዋል ማለት ነው እንደምታዩት ስለዚህ ማየትም ይቻላል። አይታችሁ ይሄ አሁን ይሄ ፋይል ይህ ፋይል ኦረዲ ከዛኛው ላይ አውጥቼ ወደ ድራይቭ የከተትኩት ነው፣ ለማሳየት ነው ለእናንተ። ያው እንደምታዩት ፎር አፕሎድስ ኮምፕሊት ይላል። ስለዚህ ይሄ ምንድን ነው የሚጠቅማችሁ? ስልካችሁ ላይ በተለያየ ምክንያት ስልካችሁ ሊጠፋ ይችላል፣ ወይም ደግሞ ስልካቹ ፉል ሊሆንባችሁ ይችላል። ቦታ እንዳይዝባችሁ ቀጥታ ወደ ጉግል ድራይቭ ትጭኑትና ጉግል ድራይቭ ላይ ቦታ ሳይዝ እንደ ልብ መጠቀም ትችላላችሁ ማለት ነው።